ጭራሽ የህግ ባሏን ወረቀት አሳይኝ። ሰላም ጤና ይስጥልኝ። ውድ እና የተገበራችሁ ግሬስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ማታ ሳናወራበት ቀረን። እንግዲህ ነፂና ሩቲ ማለት ነው። ሩታ ሁለተኛ እባሌ ስር ብደርሽ ጉረሮሽን አነቄ ነው የምደፋሽ ብላታለች። ትክክልና ትኮ ሩታ በትዳሯ መደራደር የለባትም። ልክ እንደ ሩታ ቆፍጣና መሆን አለብን ብላለች። የታችን ምትቅዬ፣ ትክክል እኮ ነው ሩታዬ። በትዳሯ ላይ መታባት እንጂ ሩታ አልሄደችባትም። ሲጀመር ነፂ ጥግሽን ያዥ። እንዴት አድርጋ እንደ ጠመዘዘቻት። ሩታ የኛ ነብር ማለት ነው። አሁንም ቢሆን እኔ እንጃ፣ የሰውን ውድቀት የምትመኙ ሁሉ መቼም ሩታ አትወርቅም። ሩቲ ሁለት መቶ ሺ ገብታለች። ኮንግራ ብያለሁኝ። የኔ ውደት ከዚህም በላይ ከፍ ከፍ በይ። አሁንም ቢሆን ኒንጃ፣ ከአሁን በኋላ ከተገናኘች ከዚች ከነፂ ከምትባለው ጋር ሁለተኛ ሰባተኛው ሰማይ ነው የምሰዳት፣ እርግጠኛ ነኝ። በዛ ላይ ደግሞ ይሄው መረጃ አለን ማለት ነው። እንግዲህ ባለትዳሮች አደሉ ምናምን ለምትወረቀት ይሄውና፣ የምታዩ ከሆነ ነፂ ማለት ነው አንቺ ኒንጃ፣ ይሄ ከዝሙት ምንም አይተናነስም። አንድ ባለትዳር ሩታ ነብሰ ጦር ስለሆነ ገብተሽ እኔ በመካከላችሁ መኖር እችላለሁ እንዴ? ፍጥጥብለሽ፣ ምን አይነት ፈጣጣ ነሽ እንዴ? አንድ ባለትዳር ጋር ሄደሽ የማይፈልግሽን ወንድ እፈልግሃለሁ ማለት ሸማይዝሽም እንዴ? እሱ እኮ ባለትዳር እኮ ነው እንዴ? አብርሃም ላይ አረ ሼ ነው እንዴ? በቃ ቡታጅራ ላይ ያለው ወንድ አብርሃም ብቻ ነው እንዴ? ሌላ ወንድ የለም እንዴ? አትቀይሪም እንዴ ነፂ? ይህንን ያህል ራስሽን ለሶሻል ሚዲያ ብለሽ የምታረግሹው ለዩቱብ ብለሽ ራስሽን እርክስ አድርገሽ ማንነትሽን አርክሰሹው፣ ሚዲያ ላይ የመጣሽ እኔ የወንድንትና ሱስ አለብኝ ብለሽ በጣም ነው የሚያሳፍረው ያለንበት ትውልድ። ስለዚህ ሩታ ጀግና። አሁንም ቢሆን ቤቷን ጥላ አትውጣ የሚል ኮመንት ነው የበዛው። እንዴ ብትሄድ ቤተሰቦች ጋር ነው ተመልሳ ትመጣለች። ሲጀመር ከቤቷ ማን ያባርራታል? ማን ያባርራታል? ስለዚህ አትፍረድ ይፈረድ ይባሃል፣ ነው እኔ የምላችሁ። ፋይሉን አሳይ ብላታለች። ሩታ ደግሞ ፋይሏን ልታሳይ ነው ማለት ነው። ሩቲ ግን ግዴታ እኮ ማሳየት የለብሽም የኔ ማር የኔ ወርቅ ማለት ነው። ምንም ማሳየት አይጠበቅብሽም። ለአንዳንድ ድንጋይ ሰዎች ማለት ነው። እና በሌላ ቪዲዮ